ሰላም ውድ የኔ ዩቲዩብ ቻናል ተከታታዮች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት ስናችሁ? ዛሬ ብቅ ብያለሁኝ። ዛሬ የመጣሁት ደግሞ ስለ ጤነኛና ጠንካራ ግንኙነት ሊያስፈጥሩን የሚችሉ ሚስጥሮችን አብረን እኒ ለማለት ነው። ሚስጥር ላይ ሆኑ ይችላሉ። ከብዙ ሰዎች ተመክሮ ከብዙ ከራሴን ተመክሮ ከብዙ ሰዎች ልምድ የሰማሁትን ለማጋራት ነው የመጣሁት። የሚያውቁትን ማጋራት መልካም ነውና እማቀውን ለማጋራት ነው የመጣሁት እስቲ አብረን ወደ ውስጥ ገብተን እንያቸው ምንድን ናቸው ሚስጥሮቹ ምን አይነት ሚስጥር ቢሆኑ ነው ሚስጥር ያልናቸው የሚለውን አብረን እንመለከታለን እንግዲህ የመጀመሪያው ሚስጥር ብዬ የያስኩት ምንድን ነው ጤነኛ ግንኙነት ለመፍጠር የመጀመሪያው ሚስጥር ሊሆን የሚችለው ግልጽነትና መነጋገር ጥሩ ግንኙነት የሚጀምረው ከንግግር ነው ግልጽ ሆኖ በመነጋገር ጥሩ ግንኙነትን መፍጠር ይቻላል ማለት ነው ማለት ምንድን ነው እንግዲህ ሰው አብሮ በማንኛውም በኩል ግንኙነት በሚፈጠርበት ሰዓት የየራሳችን ጭንቅላት የየራሳችን አስተሳሰብ አለን። እኔ ማስበውን ከኔ ጋር ያለው ሰው አያቅም። እሱ የሚያስበውን እኔ ላቅ አልችልም መመርመር አልችልም። ነገር ግን በንግግር በቃላቱን ነው ያንን ሰው መግለጽም ማወቅም የምችለው ። ስለዚህ ግልጽ የሆነ ንግግር ጥርት ያለ ግልጽ የሆነ ንግግር ያስፈልጋል ማለት ነው ያንን ግንኙነት ጥሩ ግንኙነት አድርጎ ለማዝለቅ ማለት ነው የመጀመሪያው ሚስጥር የሚሆነው ስለዚህ ይሄ ነው ማለት ነው ስለዚህ እስኪ ከዛሬ እንጀምር ያለንን ግንኙነት በተቃራኒም ጾታዋ ሊሆን ይችላል በተመሳሳይ ጾታም ጓደኝነት በብዙ ነገር በግንኙነት እንግዲህ በተለያየ መንገድ ይጠቀሳል ግዴታ ተቃራኒ ጾታ ላይ ብቻ አይደለም ከእኔ ከጓደኛዬ ከቤስት ከምላት ጓደኛዬ ጋር ምን አይነት ግንኙነት ነው ሊኖር ዘላቂነት በተለይ በውጭ ሀገር የምናየው ነገር ነው አይደለ? ጀመርና ጓደኝነት ብዙ ጊዜ የመዝለቁ ነገሩ አይኖርም። እንዲያውም ብዙ ሰዎች ፈርተው ጓደኝነትን ፈርተው ራሳቸውን ቁጥብ አድርገው የሚኖሩ ሰዎች አሉ፣ ምክንያቱም አዩት ነገሮች ስለሚያስፈሩ። አይደለም ለምን እንደሆነ አላውቅም፣ ብቻ ውጭ ሀገር ላይ ብዙ ነገሮች ይገናሉ። አይተን ከሆነ ብዙ ነገሮች፣ አገር ቤት ነጻ የሆኑ ነገሮች እዚህ ትንሽ ከበድ ስለሚሉ ሰዎች ፈርተው ራሳቸውን አግለው የሚኖሩ ሰዎች እንዳሉ ሰማለሁኝ፣ እንዳሉ አውቃለሁኝ። ስለዚህ የመጀመሪያው ግንኙነታችን ጥሩ እንዲሆንልን ከፈለግን በግልጽ መነጋገር ጠቃሚ ነው ማለት ነው። ስለዚህ ካላችሁ ግንኙነት ጋር በግልጽ ተነጋገሩ። ሁለተኛው ምስጢር ደግሞ ታማኝነትን መገንባት። ሰዎች ሲያምኑን እኔ ጓደኛዬ፣ ወይም የፍቅር ጓደኛዬ ወይ የትዳር አጋሬ ወይም ደግሞ ኖርማል ጓደኛዬ ስታምነኝ መቻት አለው። እንደ ልቧ ግልጽ ሆና ልትነግረኝ ትችላለች። ስለዚህ መተማመንን መገንባት ያንን ደግሞ እንዴት ነው ልንገነባው የምንችለው? እንዴት ነው ልታምነኝ የምትችለው? እንድታምነኝ እኔ የራሴን ጥረት ማድረግ አለብኝ። እሷም እንደዚህ ማለት ነው። በሁለቱም በኩል ያለው ግንኙነት እንዲጠነክር እንዲቀጥል፣ ጤነኛ እና ውጤታማ እንዲሆንልን እምነትን መገንባት መቻል አለብን። እምነት በጣም በጣም በቃ ግል እንትን ማስትሽ ነው ማለት ነው፣ ለጓደኝነት ለሚኖረን ጤነኛ ግንኙነት እንዲዘልቅ ከፈለግን እምነት እንደ ማስትሽ ነው በቃ የሚያጣብቅልን ነው በቃ። ስለዚህ ሁለተኛው ሚስጥር እምነትን ማዳበር መቻል አለብን። ስለዚህ እስኪ ራሳችንን እንጠይቅ ምን ያህል ነን አብረውን ላሉ በዙሪያችን ላሉ ጓደኛ ብለን ለያዝናቸው ሰዎች ምን ያህል ድረስ የትኛው ደረጃ ድረስ ነን፣ ታማኝነታችን የት ድረስ ነው? ታማኝነታችን እምናሳያቸው ሲያዩን ብቻ ሳይሆን ከበስተጀርባቸውም ቢሆን ምን ያህል ድረስ ያምኑብናል እኛን ሰው ሲያምንብን በጣም ትልቅ ነገር ነው። ማለት ለራሳችን ትልቅ ክሬዲት ነው መስጠት ያለብን ሰዎች ሲያምኑብን፣ አምነውብን የውስጣቸውን የሚፈልጉትን ነገር ሲያወያዩን፣ ያ ማለት በቃ በጣም ትልቅ ሳትስፋክሽን ነው። ስለዚህ ሁለተኛው ሚስጢር እምነትን መገንባት ነው። እምነትን መታመን መቻል ማለት ነው። ከተማመንን በቃ ማስትሽ ነው፣ በቃ ለግንኙነቱ ማስትሽ ነው ማለት ነው። ስለዚህ እምነታችንን እንገንባ እራሳችንን እንጠይቅ እኔ ለጓደኛዬ እታመናለሁ ወይ እኔ እኔ ከሚል ነው ሁልጊዜ መጀመሪያ ያለብን ብዬ ኔ በማንኛውም ነገር እኔ የሚል ነገር ማስቀደም አለብን ብዬ ነው ማስበው እኔ ለጓደኛዬ እታመናለሁ ወይ ብለን እራሳችንን እንጠይቅ ሶስተኛው ደግሞ ምንድን ነው ባውንደሪ ወይም ደግሞ ገደብን ማክበር መቻል አለብን የሰዎች የጓደኞቻችንን አብረውን ያሉ ሰዎች ባውንደሪያቸውን ማክበር መቻል አለብን። ማለት ገደባቸውን ማክበር መቻል አለብን። በጣም ብዙ የገደብ አይነቶች እንደ ሰው ሊኖር ይችላል። ለምሳሌ አንዳንድ ሰዎች የጊዜ ገደብ አላቸው። ያንን ጊዜያቸውን ያንን ገደባቸውን ልናከብርላቸው ይገባል። በተጨማሪ ደግሞ አንዳንዶቹ በቃ መናገር የሚፈልጉትን ነገር ራሱ ገደብ ያላቸው ሰዎች ሊኖሩ ይችላሉ። ያንን በማንኛውም በኩል ማንም ሰው የየራሱ የሆነ ገደብ አለው። ሁላችንም የየራሳችን ላይፍ ስታይል እስካለን ድረስ የየራሳችን የሆነ የህይወት ገደብም አለን። ስለዚህ ያንን ገደብ ሪስፔክት ማድረግ አለብን፣ በቃ ማክበር መቻል አለብን። ምናልባት እንኳን ከተጠራጠርን ይሄ ነገር ባደርገው ወይም ደግሞ ጊዜ አለሽ ወይ እንደዚህ ፈልጌ ነበር፣ ጊዜ አለህ ወይ እንደዚህ ፈልጌ ነበር ማለት በጣም በጣም ወሳኝ ነው። ሰዎች ሁልጊዜ ባከበራችኋቸው ልክ ነው የሚያከብሯችሁ። ገደባቸውንም በጠበቋችሁላቸው ልክ የእናንተንም ገደብ ይጠብቁላችኋል። ስለዚህ በዙሪያችን ያለውን ሰው ገደብ መጠበቅ መቻል አለብን። ሶስተኛው ሚስጥር ነው። ስለዚህ ከዛሬ ጀምሮ ማለት ጓደኛዬ ናት ብሎ እንደፈለግን በፈለግን ሰዓት አንችልም፣ ገደብ ስላለው ማለት ነው የራሱም እኮ ሌላ የግል ሕይወት ሊኖረው ይችላል ያ ሰውና። ስለዚህ ገደባቸውን እናክበርላቸው። ለጤናማ ግንኙነት ግንኙነታችን ዘላቂነት እንዲኖረው ከፈለግን ገደብ መከበር አለበት። የእኛን ገደብ እንዲከበርልን እንደምንፈልግ ሁሉ በዛኛው ሳይድ ያለውንም ሰው ገደብ ማክበር መቻል አለብን። ሶስተኛው ሚስጥር ማለት ነው። አራተኛው ሚስጥር ደግሞ ጥሩ ጊዜ እንዲኖረን ማድረግ መቻል ነው ማለት አብራችሁ በምትሆኑበት ሰዓት ስፔሻል ታይም የሚባል ነገር አለ አደለ? ያንን ነገር ማድረግ መሞከር ማለት ነው። ለምሳሌ አብሮ ሆኖ ስልክ አለማብዛት፣ ከሌላ ከዛ ኢንቫይሮንመንት ውጭ የሆኑ ነገሮችን ላይ ፎከስ አለማድረግ፣ በቃ ጊዜ መስጠት፣ ማዳመጥ፣ አይን ኮንታክት፣ ይሄ የአይን ለአይን እየተያዩ የዛን ሰውን ውስጥ ምን እያሰበን ያለው ምንድን ነው የሚፈልገው ከኔ የሚለውን ነገር ማዳመጥ መቻል አለብን ማለት ነው። ስለዚህ በጣም ጥሩ ጊዜን ካሳለፉ ያ ነገር አይረሳም እና ያ ግንኙነቱን ጥሩ እንዲሆን ያደርገዋል ማለት ነው። ውጤታማ ግንኙነት እንዲሆን ያደርገዋል። ስለዚህ ለግንኙነታችን ጥሩ ጊዜ መስጠት መልመድ መቻል አለብን ከስልክ ውጪ ከሌላ ከሌላ ነገሮች ውጪ ራሳችንን ቢዚ ሊያደርጉ ብቻችንን ሁነን ልናደርገው የምንችላቸውን ነገሮች ከዛ ሰው ጋር ስንሆን ላለማድረግ በመጣር ግንኙነቱን ውጤታማ ማድረግ እንችላለን ማለት ነው። ስለዚህ አራተኛው ሚስጥር ይሄ ነው ማለት ነው። ስለዚህ ከዛሬ ጀምሮ እንጀምር አብረን። ከጓደኞቻችን ጋር ሊሆን ይችላል፣ ከተቃራኒ ፆታም ግንኙነት ሊሆን ይችላል። እንደዛ አይነት ነገሮች ሲቹዌሽኖችስ በሚሆኑበት ሰዓት ላይ ጊዜ ለመሰጣጠጥ ጥሩ ጊዜ ለማሳለፍ መሞከር መቻል አለብን። ምክንያት አለመሆን። አንዳንድ ሪሌሽንሽፕ ላይ ሰዎች ሲለያዩ ምክንያት ሊሰጡ ይችላሉ። ጊዜ አሰጠኝም፣ ጊዜ አይሰጠኝም፣ በብዛት ስልኳ ላይ ናት፣ በብዛት ስልኩ ላይ ነው። ምክንያት ላለመሆን፣ ለእንደዚህ አይነት ነገሮች ምክንያትን ላለመፍጠር መቻል መፍጠር መቻል አለብን። ስለዚህ አራተኛው ሚስጥር ጥሩ ጊዜ ማሳለፍ ነው ማለት ነው። አምስተኛው ሚስጥር ደግሞ ምንድነው? ይቅር ማለትን መለማመድ መቻል አለብን። ፎርጊቭነስ በቃ መለማመድ መቻል አለብን። ፕራክቲስ ማድረግ መቻል አለብን። ይቅር ማለት ለግንኙነቱ ጥሩ ነው። ይቅር ማለት ወደፊት በቃ ያለፈውን ይቅር እያሉ በቃ ወደፊት መጓዝ ማለት ነው። ይቅር ማለትን መለማመድ መቻል አለብን ማለት ነው፣ ለጥሩ እና ውጤታማ ረጅም ጊዜ የሚቆይ ጓደኝነትን ለማትረፍ ጓደኝነታችንን በጣም ለማዝለቅ ማለት ነው። ይቅር መባባልን መቻል አለብን። ምክንያቱም ማንም ሰው ፐርፌክት አይደለም፣ ማንም ሰው ፍጹም አይደለም። ሰዎች ይሳሳታሉ፣ ሰው ማለት ነው። እንደ ሰው እናጠፋለን፣ እንሳሳታለን፣ ግጭት ሊፈጠር ይችላል። ነገር ግን ይቅር መባባልን መልመድ መቻል አለብን። ሁሉም ተያያዥነት አላቸው፣ ሚስጥሮቹ። ይቅር ለመባባል ደግሞ መነጋገር መቻል አለብን አይደል? አንዳንዴ ሰዎች ከመሬት ተነስተው በቃ በጣም እህቴ ወንድሜ ምናምን ንባባል የነበርን ሰዎች ከመሬት ተነስተው እንዘጋቸው ወይ ሊዘጉን ይችላሉ። ግልጽ ከተነጋገረን ግን ጥፋታችንን ከተረዳዳ ይቅር መባባሉ ደረጃ ላይ እንደርስ። ፕራክቲስ እናደርገዋለን ይቅር መባባልን ማለት ነው። ስለዚህ አምስተኛው ሚስጥር ይቅር መባባልን መልመድ መቻል አለብን ማለት ነው። እነዚህ አምስቱ ሚስጥሮች ማለት ነው። ጓደኝነትን ለረጅም ለማቆየት ጤነኛ ለማድረግ ብዙ ነገሮች ፕራክቲስ ማድረግ አለብን። ብዙ ነገሮች ያስፈልጋሉ። ብዙ የህይወት ልምዶች ሊኖሩ ይችላሉ። ነገር ግን ከነዚህ ከአምስቱ በቃ መሰረታዊ ነገር ናቸው። ከነዚህ ከአምስቱ ውጭ ምንም ልናመጣ አንችልም ማለት ሌላ ሌላ ነገር እየመዘዝን እየመዘዝን ልንመጣ እንችላለን፣ ግን ዋናው አምስቱ ነጥቦች ካሉን ግንኙነታችን ውጤታማ፣ ጠንካራ፣ ጤነኛ ያደርጋሉ ማለት ነው። እውነት ጤነኛ እንደሆነ ግንኙነት የመሰለ ነገር የለም። በዙሪያችሁ በቤታችሁ በዙሪያችሁ ያሉ ጓደኞቻችሁ በቃ እናንተን በመስሪያ ቤታችሁ አካባቢ በእናንተ ዙሪያ ያሉ ሰዎች እናንተ ጤነኛ ስትሆኑ፣ ጤና ትሰጣላችሁ። ጤና ስትሰጡ ደግሞ ጤና ታገኛላችሁ። እንደዛ ነው አይደለ? ጤና ከሰጠውኝ ጤና አገኛለሁ። በሽታ ከሰጠውኝ በሽታ ነው ማገኘ። ኦፍ ኮርስ ሰው የዘራውን ነው የሚያጭደው እንላለን አይደል? በአባባልም ደረጃ ስለዚህ፣ ጤነኛ ህይወት ለመምራት እራሳችን መጀመሪያ ጤነኛ መሆን አለብን እላለሁኝ።